ስምና ሙሉ እምነቴ ነው። ነቢዩ መሐመድ ትልሚዝ እንደዘገቡት የትም ስፍራ ሆነ አላህን ፍራው። እንግዲህ ይህ ወንጀል ነው ወይ? ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱም በአጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉ ነዋያተ ቅዱሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሾች እና መስደብ ወንጀል ነው። ዛሬ ማለትም ጁሙዓ በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርአንን ቀምቶ መወርወሩ ተሰምቷል። ሰላም ጤና ይስጥልኝ፣ እንዴት ናቸው? ወደ ተመልካቾች ዛሬ ከተለያዩ ሶሻል ሚዲያዎች ያገኟቸውን ጦርናቸው ብያያሰብኳቸው ይዤላችሁ መጥቻለሁ። ስሜታዊ ሳትሆኑ አስተያየታችሁን ጻፉልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮ ትምና ሙሉ እምነቴ ነው። ነቢዩ መሐመድ ትልሚዝ እንደዘገቡት የትም ስፍራ ሆነ አላህን ፍራው፣ ኃጢአት ከሰራህ በመልካም ተግባር አስከትል ይጠርገዋልና፣ ከሰዎች ጋር በመልካም ስነምግባር ተኗኗር በማለት ባልደረባቸውን መዋዝ ኢብኑ ጀበልን የመከሩበትን ምክር ያስታውሰናል። ነቢዩ መሐመድ መልካም ነገር ሁሉ ሰደቃ ነው እንዳሉት፣ ለመልካም ሥራ ተሽቀዳደሙ በማለት ቁርአን እንዳስተማርን እገዛችንን ከሚፈልጉት ወገኖቻችን ጎን ለመቆም እንሽቀዳደም። የገንዘብ አቅም የሌለን ሰዎች በመልካም ተግባር ሁሉ እንሰማራ። ጠበቃ ሙሉ ጌታ በላይ ይባላል። የልጅ ያሬድን የቤተ ክርስቲያን ክብር ደፍሯል በማለት ለፍርድ ያቀረበ እና የሌሎች የቤተ እምነት የህግ ጉዳይ ላይ ቀዳሚ ተሰላፊ የሆነ የህግ ባለሙያ ነው። ከሰሞኑ የእፎይ ጉዳይ ላይ ምን ትላለህ ሲባል እንዲህ ሲል አብራርቷል። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሀሰተኛ ንግግር ከጠላቻ ንግግር የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደ ኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነቢዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑ በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስድ እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢያ ለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ? ከሕግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉ፣ ይሄ ነዋያተ ቅዱሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥቧቸውን ነገሮች በሙሉ ማንቋሸሽ እና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚደግፉ በሺ በሚሊዮን የሚቆጠሩ ሰዎች አሉ። ምንም ማጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሀሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም፣ ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነ ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በእርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችን ሲፈቅድልን አለ ወይ? ሌሎችን ማንጓጠጥ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ የሚፈልገው ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብ ነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ሁሉም ሰው ከስሜታዊነት ወጥቶ የጌታውን ቃል ቢያከብር ትክክለኛ መልስ ይገኛል። ምክንያቱም ግደል የሚል የትኛውም እምነት ላይ ስለሌለ ማለት ነው። እኛ ግን ስሜታዊ እየሆንን በጣም የሚያስጠላ እኔ ራሴ ሰሞኑን በምንሰራቸው ቪዲዮዎች እያልኩ ያለሁት ሌላ፣ አንዳንድ ኮማቶች እየገቡ የሚያወሩት ሌላ። ይህ ደግሞ በጣም ፀያፊና የወረደ ነገር ነው። የማይሆን ነገር አድርገን ነገ ጧት የማይመለስ የሚጸጽተን ነገር ከምናደርግ ከወዲሁ አስተውለን መራመድ ማንም ለማንም አያንስም። በቃ ይሄ ኦቪስሊ ግድ ነው። ትርፉ ምንድን ነው? ደም መፋሰስ፣ ሀገር ማሳለቅ እምነት ተከታዮችን ዘመድ ከዘመድ ቤተሰብ ከቤተሰብ መለያየት መነጣጠል ትርፍ የሌለው ነገር ኪሳራ ላይ ብቻ መውደቅ ማለት ነው። አንድ ከጌታችን ትዕዛዝ ወጥተን፣ ሁለተኛ ቤተሰቦቻችንን በአካባቢ ያለ ሰው ዘመድ አዝማድ አገር ድረስ በቃ ይሄ ነው ትርፎ ማለት ነው። ከዛ በፊት ግን አንድና አንድ መጀመሪያ መሆን ያለበት የጌታችንን ቃል ማክበር፣ የጌታችንን ቃል ስናከብር መተዛዘን። መተባበር አብሮ መኖር የሚለውን ቃል ስናስከብር ይህንን ነገር የሚነቅፉትን ሰዎች ለሕግ ስናቀርብ በማንኛውም ዘንድ በሙስሊምም ዘንድ የክርስቲያን እምነትን የሚነቅፉ በክርስቲያን እምነት ተከታይ ሆኖ የሙስሊምን ወይ ደግሞ ለእምነትን የሚነቅፉትን ለሕግ በማቅረብ ሰላም ማግኘት ይቻላል። ከዛ ውጭ ከስሜታዊነት ሳንጸዳ የምናደርገው ነገር ግን በጣም የወረደ ነገር ነውና ከምንናገረው ንግግር በጣም መቆጠብ ከስሜታዊነት መውጣት ጌታችን የሚለንን ማድረግ የሚበጀን ነገር ነው። ዛሬ ማለትም ጁምዓ፣ በሻሸመኔ ከተማ ሊድስታር የተባለ ትምህርት ቤት አንድ አስተማሪ ከተማሪዎች ላይ ቁርአንን ቀምቶ መወርወሩ ተሰምቷል። በአሁኑ ሰዓት እየተፈለገ ነው። ነገር ግን የትምህርት ቤቱ ዳይሬክተር በቁጥጥር ስር መዋሉ ተገልጿል። ስለዚህ ይህን ግለሰብ ይህን ድርጊት የፈጸመውን ግለሰብ ያያችሁ ቶሎ ብላችሁ ለሕግ በመጠቆም እርምጃ እንዲወሰድ ማድረግ መቻል አለባችሁ። ነገር ግን ሳላደንቅ ማለፍ የማልፈልገው ነገር የሻሸመኔ ሙስሊም ተማሪዎች፣ ወጣቶች ሪጃል መሆናችሁን አስመስክራችኋል። ለዲናችሁ ምን እንደምታደርጉ ማንንም እንደማታዳምጡ አሳይታችሁናል። አላህ ይጠብቃችሁ። ስሜታዊነት ያልኳችሁ እዚህ ላይ ነው። በቃ ይህንን ስሜታችን እስካላጠፋን ድረስ አብሮ መኖራችንን በጣም ነው የሚያቀረሸው፣ በጣም ነው የሚከብደው። ህልውና ያለው ሰው እንዴት እንደዚህ ያደርጋል? ግን ከሰሞኑ ይሄ ነገር ስለተፈጠረ ስሜታዊ እንሆናለን፣ መከባበራችንን ያሳጣናል። ስለዚህ ይህን ነገር ሁላችንም በአጭሩ መቅጨት ብቻ ነው ያለብን። ካልሆነ እማይሆን ነገር ነው የሚፈጠረው። ለዛሬ ያለን ይህንን ይመስላል። አስተያየታችሁን ጻፉልኝ። አሁንም ስሜታዊ ሳትሆኑ ብቻ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ለቻናል አዲስ ከሆናችሁ ሰብስክራብ እያደረጋችሁ ቤተሰብ ሁኑ።